አላህ ይጨምርለት እንግዲህ ባወጣው የተካለት አንድ ወንድማችን ስሙን መግለጽ አልፈለገም 777 ሺህ ብር አላሁ አክበር 777000 ብር ሰባት እና ሰባት ለምን እንደየነታቸው ያው በሰባቱ ጀነት በሰባቱ እንግዲህ ቁጥር ላይ ልዩ ትኩረት ማድረግ ነው ወንድሜ ሰዒድ ዓሊ 300 ሺህ ብር ጀዛህላ ኸይር ዱዓውን በደንብ ይደረጋል። እነዚህ ዛሬ ሁልጊዜ ቀዳሚዎች ቀዳሚ ናቸው ቀድሞ የመጡት ሁሉ ከኋላ ከሚመጡት እኩል አይደለም። አሁንም አንደኛ መሆን ያልቻላችሁ ሁለተኛ ለመሆን ጥረት አድርጉ እያላችሁ በጉዳዮች ላይ ፍጠኑ። በኸይር ሁል ጊዜ ቀዳሚ መሆን ነው። ሌላው ወንድማችን ወንድም ኑሩ ሙሐመድ ጀዛሁላ ኸይር እሱም አምስት መቶ ሺህ ብር አላ ይባርክ ፊህ ጀዛክላ ኸይር። እንግዲህ በኸይር የምናውቃችሁ ወንድሞች ናችሁ። ብዙ ኸይር ላይ ትሳተፋላችሁ፣ ለብዙ ኸይር ምክንያት ናችሁ። ዛሬም ደግሞ የጀመራችኋቸው ኸይሮችን የምትቀጥሉበት አላህ የተሻለ ከሄድ ምትክ ይስጣችሁ። ወማእንፈቅቱ እንፈቅቱም ሚን ሸይን አላህ የሁሊፉህ ነው። አይደለም ቅድም እንዳልኳችሁ ነው። ይሄም የቂን ይፈልጋል። ታምኑበታላችሁ። አላህ አለ ካመናችሁበት አውጡት አለ ይተካል። የተሻለ ተደርጎ ይሰጣል። ካላመናችሁ ግን ጉዳዩ የሂሳብና የእምነት ጉዳይ ነው አለ አላህ ሱብሃነሁ ወተዓላ። ሌላ እድሪስ አሊ 300 ሺህ ብር ጀዛከላሁ ኸይር ወንድማችን እድሪስ፣ አላህ ይጨምርላችሁ ሁላችሁንም ባወጣችሁ ትጥፍ ድርብ አድርጎ ለልጆቻችሁ ለዙርያችሁ የሚሆን ሀብት። ሌላ ስም እንዳይጠቀስ ስልክ ቁጥር ተጠቅሷል። አንድ መቶ ሺህ ብር ፉአድ ደረሰ ነው፣ አንድ መቶ ሺህ ብር እዚህ። ሌላ ኢዘዲን ሰዒድ አምስት ሺህ ብር፣ ሀቢብ ዩሱፍ ሁለት መቶ ሺህ ብር። ጀዛሁላ ኸይር ሁላችሁንም። ሼክ መሐመድ ሸኾች ወደዚህ ይምጡልንና እርስዎ ዱዓ እንዲያደርጉላቸው አብደላ ዑመር፣ አሕመድ ዑመር፣ አብዱል ሐሚድ ዑመር፣ ዑስማን ዑመር፣ እንግዲህ የኸይር ቤተሰቦች ናችሁ። በኸይር እናቃችኋለን። አባታችን ሼክ ዑመርን፣ እናታችንን፣ ሁሉንም አላህ ይዘንላቸው። እንግዲህ የኸይር ኸለፍ አላህ ያድርጋችሁ፣ የኸይር ምትክ አላህ ያደርጋችሁ። እነዚህ የኸይር ቤተሰቦች 1.5 ሚሊዮን ብር ብለዋል። አላሁ አክበር፣ ባረከላሁ ፊኩም። አሁንም የበለጠ መስጠት የምትችሉበትን አቅምን ቆዋ አላህ ይስጣችሁ።

ጀመራችሁ ነው። አላህ አላህ ወድድላችሁ አላህ ይቀበላችሁ። እጥፍ ድርብ አድርጎ አላህ ይሰጣችሁ። በዱንያም አላህ ይባርክላችሁ። በአኺራ አኺራ ላይ ሰዋቡ፣ ዱንያ ላይ ደሞ ዚያድ አዲያውን ይጨምርላችሁ። ሰደቃ መቸም ጊዜ ደረሰ እንጂ በስተን በተረፈ አባታችን አዲ ዓለይሂ ሰላም ንብያቶቹ ሁሉ ሲያስታውቃቸው ይሄ ማን ነው አሉ አዴም ነው። ማን ነው? ዲያውር ነው። እድሜው ስንት ነው ብለው ጠየቁ። ስልሳ ነው አያን ሰው እንደ አይኔ ያቀደርኩት የሆነው ስሉ ታኔ

አርባመት ይቀረኛል። ይ እሱንማ ነበረ እይተባልክ እሰጥሀለሁ ለልጅህ ለልጅህ ለሊሆር እሰጥሀለሁ። አልሰጠሁህም አሉ አልሰጠሁህም ሲሉ አላህ ምን አለ? እረስቶ ነው። እና አወሉ እናስ፣ አወሉ የመጀመሪያው ሰው ነው። የሱም መቶ ይሙላለት። የሰጠ ሰው አይጎልበትም። የሱም ሺህ ይሙላለት ተባለ። አባታችንያውድም አመት ሞላላችሁ። አላህ አላህ ብሎ የሰጠ ሰው አይወልበትም። አበደል ኢኽላስ ብቻ አላህ ይሰጣችሁ። ላላ ሙስጥዎች ኢኽላስ ተሰጣችሁ አላህ አንዱን በአስር በመቶ በሰባት መቶ ተዛም በላይ አላህ የሚያባዛላችሁ ሰዎች አላህ ያድርጋችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።

የአምባሳደር ነት ሽመት አላቸው። በተለይ በጦርነቱ ጊዜ በአይነት ከፍተኛ እርዳታ ሲያደርጉልን የነበሩ ስብስቦች ናቸው። በወሎ አካባቢ የሚታየውን የዕልም መሰረት ማጣት እነሱም እያሳሰባቸው የመጡ ወንድሞች ናቸው። ባለፈው ወደ ደሴ ባደረግነው ወደ አካባቢ ባደረግነው ጉዞ ሰይዳ ልበያል ለአንድ ወንድም ዝም ብሎ ሄደን ነበር የሚል መልእክት ሲነግረው፣ እንዴት ይዛችሁ ሳትሄዱ ቀራችሁ ብሎ ያው በፈገግታ ነው የተለያዩት። ከዛ በኋላ ለሴዳ ለበያድም የነገረው አይመስለኝም። 355 ሺህ ብር ለማፍጠሪያ ዘካ አይደለም ለማፍጠሪያ ግን ለአንድ ለ25 ለማዎች አድርሱልን ብሎ ኢሚዲት 355 ሺህ ብር ሰጥቶ ልከናል። ይሄ አጠቃላይ ነው፣ የአማን አምባ ኢሹ ብቻ አይደለም ማለት ነው። ከዚያ አምና እንደዚሁ የክልሉ ተወላጅ አይደለም፣ አራት ሚሊዮን ብር በዛ አካባቢ ላሉ ለገጠር ዑለማዎች ብቻ አንድ ወንድም ሰጥቷል። ዘንድሮ ኦልሞስት ተመሳሳይን ገንዘብ ያው ከዛ አራት ሚሊዮን ውስጥ በአማን አምባ የተወሰነ ያሳልፈናል። አሁንም በተመሳሳይ አራት ሚሊዮን ብር ለአካባቢው ለገጠር ላሉት ዑለማዎች ብቻ የሚሆን ብሎ ይሄው ወንድም ያው የወሎ አይደለም ሌላ አካባቢ ተወላጅ ነው። አራት ሚሊዮን አሁንም ነይቷን አሁን የሦስት መቶ ዑለማ ዝርዝር ከነ አካውንት ነንበራቸው ሳዘጋጀ ነው ያረፍርኩት፣ እና ከዚህ ውስጥ እንግዲህ የአማን አምባን ጸባይ እያየን የተወሰነውን በእነሱ በኩል ፈሰስ እናደርጋለን። ሰላሙ አለይኩም። ቀጣይ ደግሞ ለአብዱራሂም አህመድ አልሀዲ የሐሩን ሚዲያ ባለቤት ነው። ይህ ልጅ በውጭ ዓለም ወይም ደግሞ በዲያስፖራዎች የሚወት ሃሩን ሚዲያ ከአማኖባ ሆ ሆ ማስታወቂያች አማባን በማስታወቅ ቀላል እያደረገ ያለው ነው አሁንም ባለበት እናን የአድዋ ወሎዬ ማለት ነው። በጣም ለብዙ ኸይር ምክንያት ነው። ብዙ ወንድሞቻችን በተለይ ከሀገር ውጭ ወጥተው ቱርክ ላይ የትምህርት እድል በማግኘት ሂደት ውስጥ ትልቁ ድርሻ የሞላ ድርሻ ካላቸው ከአስር ዓመታት በፊት ጀምሮ ትልቅ አሻራ ያለው ወንድም ነው። አላህ ይጠብቀው። እንግዲህ ሁላችሁም እንደምታውቁት ያው ወንድማችን ኡስታዝ አቡበክር አህመድ ከአማን አምባ ከተመሰረተበት ሰዓት ጀምሮ መቼም ተለይቶ ነው ያቅም በሀሳብ ምንም ነገር ጠይቀነው ወደ ኋላ ብሎ ያቅም በመገኘት በገንዘቡም ጭምር በእጁም በማንኛውም ነገር ከጎናችን ተለይቶ የማወቅ እጅግ በጣም የምንወደው ወንድማችን ነው። ኢንሻአላህ ኡስታዝ አቡበክር አህመድ ይሰጡልናል።